ሰላምታችን በየላችሁበት ድረስ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ትኩረቱን ትምህርት ላይ ያደረገው የአስኳላ ፕሮግራማችን ተጀምሯል። በዛሬው የአስኳላ ፕሮግራማችን ደግሞ በደቡብ ወሎ ዞን ቃሎ ወረዳ በሚገኘው በገርባ ከተማ አልነጃሽ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተናል። በዚህ ትምህርት ቤት የተገኘንበት ዋነኛ ዓላማ ደግሞ በሀገር አቀፍ በተሰጠው በ2017 ማለት ነው ከፍተኛ ውጤት ካመጡ ተማሪዎች መካከል አንዱ ከሆነው ጋር ቆይታ ልናደርግ ነው። በቆይታችን ይህንን ውጤት ለማምጣት የነበረው ሂደት ምን ይመስል ነበር? ለሌሎች ተማሪዎች ያለውስ ተሞክሮ ምንድን ነው? የወላጆቹና የመምህራኖች ስ ድጋፍ ምን ይመስላል? የሚለውን የምናስቃኛቸው ይሆናል። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሰይር ነኝ። በካሜራ በኩል ደግሞ ባልደረባዬ አህመድ ተሾመ ይገኛል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ ግብዣችን ነው። ተመልካቾቻችን አሁን የምገኘው ከተማሪ ኢብራሂም መሐመድ ጋር ነው። ተማሪ ኢብራሂም መሐመድ በ2017 ዓ ም በተሰጠው ሀገር አቀፍ የብሔራዊ ፈተና ከ6576 በማምጣት እንደ ክልል አቀፍ ሁለተኛ ደረጃን ይዞ ወጥቷል። እስካሁን ባሉት ቁጥራዊ መረጃዎች ማለት ነው። ተማሪ ኢብራሂም፣ በቅድሚያ እንኳን ደስ አለ። አመሰግናለሁ። እንኳን አብሮ ደስ አለ። ይህን ውጤት ስታይ እስኪ ምን አይነት ስሜት ተሰማ? እንዴት ነበር ያየኸው የሚለው መለስ ብለህ እስኪ አስታውሰኝ። ልክ ይለቀቃል የተባለው ስድስት ሰዓት ላይ ነበር። እስከ ዘጠኝ ሰዓት ብዙ እየሰራ አልነበረም። ልክ ዘጠኝ ሰዓት ላይ ሳየው የጠበኩት እንደዛ ስላልነበረ ማመን ያቃተኝ። እንደዚ አይነት ውጤት ማመጣለሁ ብዬ አላሰብኩም። ሰርቼ ይበታለሁ ግን ይህን ያህል ከፍ ይላሉ ብዬ አላሰብኩም ነበረ። በጣም ነበር ደስ ያለ። ይህንን ውጤትን ለማምጣት ደግሞ ያለፍክባቸው መንገዶች ይኖራሉ። የአጠናን ዘዴ ለሌሎችም ተማሪዎች ተሞክሮ ስለሚሆን እስኪ አንተን እናንሳ። እሺ፣ በደንብ እስከ አስራ አንደኛ ክፍል ባለው ድረስ እንደ ኖርማል ትምህርት ነበር የምንማረው። 11 ክፍል ክረምት እንደጨረሰ እነዛ የሶስት አመት ትምህሮች ትምህርቶች ዲፕ ሳልገባ ከላይ ከላይ በኋላ እንዳያስቸግሩኝ እነሱን አጠናሁኝ። እንደዛ ከረኩ በኋላ 12 ክፍል ላይ ሪሊ እንትን ለማትሪክ ብዬ አስቤ ከፍተኛ ውጤት ለማውጣት ያኔ ዩኒቨርስቲክል ዝግጅት የጀመሩ ማትስና ፊዚክስ መቶ ነበር ያመጣኸው። እንደው የተለየ ፍቅር ነበረ በክላስ ውስጥ ለማትስና ለፊዚክስ በደንብ ማትስ ብዙ የሚሸመደን ነገር የለውም እና ደግሞ የሆነ ደስ ይላል። ሲሰራም በጣም ብዙ አፕሊኬሽኖች አሉት አሁን ኢሜል የምንላላከው ላይክ ባንኪንግ ሲስተም የሚሰራው ብሎክቼን ሲስተም የሚሰራው በማትስ ስለሆነ በጣም አፕሊኬብሊቲ አፕሊኬብሊቲው በጣም ደስ ይለኝ ነበር እና ማትስ በጣም ደስ ይለኝ ነበር። ፊዚክስም ይሁን አይዲያዎቹ ደስ ይላሉ። ምክንያቱም ዴይ ቱ ዴይ ላይ የምንተገብራቸው ነገር ስለሆኑ አንዳንድ አንድ የሚፈጠሩብን ጥያቄዎች፣ ተራራ ላይ ሲወጣ ለምሮ ብዙ ሰው መተንፈስ ማይችለው ለምሮ ብዙ ሰው ተራራ ላይ መውጣት የማይችሉት እነዚህ ኒዝ ቤዚክ ጥያቄዎችን በደንብ ስለሚመልስልኝ ሁለቱን ደስ ይሉኝ ነበረ ለዛም ነው ሀይ ስኮር ማድረግ ችያለሁ። የሚያስበው እንደሚታወቀው ፊዚክስ እና ማትስ ሲባል በተማሪዎች ዘንድ የሚፈጥረው ነገር አለ እና እንደው ለእንደዚህ አይነት ችግሮች ምን አይነት እርምጃዎችን ቢወስዱ ተማሪዎች የተሻለ ውጤት ያመጣሉ? በእነዚህ ኮርሶ ማትስና ፊዚክስ ላይ አብዛኛው ሰው የሚያስበው ቀድሞ ስለሚፈራቸው ነው። ይህን ፕሮብለም ለመፍታት ደግሞ እንደሚቻል መጀመሪያ ማመን አለብን። ዝም ብሎ ችላለሁ ላይ ጠቅም ይችላል፣ ግን መጀመሪያ ስቴፖችን ተጓዙ። መረዳት ያለባችሁ ነገር ካለ ዩቲዩብ ላይ ገብታችሁ ጎግል ላይ ገብታችሁ ያልገባችሁ ነገር በደንብ ጠይቁ። አሁን ላይ ኤአይ ስለመጣ ቻት ጂፒቲ ይሄ ነገር አልገባኝም እንዴት ነው ብላችሁ ጠይቁ። መምህሮቻችሁንም በደንብ ጠይቁ። ከዛ ውጪ ደግሞ መጀመሪያ ማመን ነው ያለባችሁ ብዬ ነው የማስበው። ለምሳሌ እኔ ከመንግስት ትምህርት ቤት እዚህ ከፍተኛ ውጤት ይመጣል ብዬ መጀመሪያ አላሰብኩ ነበር። ጓደኛዬ 526 አመጣው ብሎ ነገረኝ። በጣም ነበር ደስ ያለኝ። እንደዛም እንደ መምጣት እንደሚቻል አየሁኝ። ከዛ ወዲያው ምን አረኩኝ፣ ኦኬ እንደዛ ከሆነ 20 አድርጌ ላለምኝ አምስት ሰባ ነው የማመጣው ብዬ አሰብኩኝ እና ሪከርድ አደረኩት እራሴ። አምስት ሰባ ነው የማመጣው ብዬ ካሰብኩ በኋላ አሁን ባላመጣ ችግር የለውም ማንም የሚወቅሰኝ የለም። አምስት መቶ ሰባ ከመጣሁ ደግሞ ለእኔ በጣም አሪፍ ነገር ነው። ስለዚህ መጀመሪያ የፈርስት ስቴፕ ብዬ ማስበው ማመን አለባቸው በስተክል እንደሚችሉ። እሱም ደግሞ የሚያደርጉት እንዴት ነው ከዚህ በፊት የሰሩት ነገር በማየት ሰውነታችን የሚያውቀው ነገር አለ። ከዚህ በፊት የሰራው ነገር አዲስ አይሆንበትም። ከዚህ በፊት የሆነ ነገር ከሰራችሁ እሱ እንደ አንድ መነሳሻ ይሆናቸዋል። ያ ካልሆነ ደግሞ አሁን ስሩትና ለቀጣይ መነሳሻ ይሆናቸዋል። ከዚህ ሁለቱን ስቴፕ ከተከተሉ በደምብ ማትስና ፊዚክስ ላይ አሪፍ ይሆናሉ ብዬ አስባለሁ። በዚህ ትምህርት ቤት አሁን ብትማርም ከአፋር ክልል ተፈናቅለህ ነው እዚህ አካባቢ የመጣሁው እና ተፈናቅሎ መማር በችግር ውስጥ ማለፍ የነበረውን ነገር እንደው መለስ ብለህ ብታስታውሰኝ። አዎ ተፈናቃይ መሆን ደግሞ ኢኮኖሚካሊ ጉዳ ለመሆን በጣም እንትን አለው ጉዳት አለው። እሱ የሚካድ ነገር አይደለም። ግን አንዳንዴ ማሰብ ያለብን ከዛ ነገር የምናገኛለን ኢኮኖሚካሊ ጥሩ አርለ ተፈናቃይ ነኝ ብዬ ወደኋላ ብዙ ሰው ያለው ሪዝን አለኝ አለመስራት ይችላል። ለምሳሌ የፈለገ ሰው ሪዝን መቶ ቢሰጠኝ አስር ሪዝን ቢሰጠኝ አስሩም ሪዝን ነው ይጋለ ያን ሪዝን እንትን ብዬ እኔ አልችልም፣ አሁን ላይ መስራት አልችልም፣ ለዚህ ሁሉ ችግር አለብኝ ማለት ይችላል። ሌላ አማራጭ ግን አለኝ። ሌላኛው አማራጭ ምንድነው? ይሄ ሁሉ ችግር መኖሩ የኔን ውጤት ከፍ እንትን፣ የኔን ውጤት ቫልዩ ያደርገዋል። እኔ ተመችቶኝ ተምሬ ውጤት አሪፍ ባመጣ ጥሩ፣ ግን ሳይመቸኝ አሪፍ ውጤት ማምጣቴ ለሌሎች ምን ኢንስፓይሬሽን ይሆናል፣ ለኔም እንደምችል ያሳያል። ምክንያቱም ተመቻችሁልን ያሳካነው ነገርና ለፍተን ያሳካነው ነገር እኩል ሰለብሬት አናደርገው። ስለዚህ እንደ አድቫንቴጅ ቢያዩት ብዬ አስባለሁ። ይሄኛው ችግራችሁን እንደ አድቫንቴጅ የተጠቀሙበትና ና እንደውም ውጤቱ ሲመጣ በደንብ ትደሰቱበት አላችሁ እነዚህ ለፍሴ ውጤቱ መምጣቱ ለእናንተም አሪፍ ይሆናል፣ ለሌሎችም ኢንስፓይሬሽን ይሆናል ብዬ አስባለሁ። ከዛ ባለፈም ደግሞ ይህንን ውጤት እንድታመጣ የመምህራኖች እህስ አስተዋጽኦ እንዴት ትገልጸዋለ? በደንብ እነሱ በጣም ሰፖርቲቭ ነበሩ ከነሱ በላይ እነሱ ከሚያስተምሩትም በላይ ለእኔ በጣም ነበረ የሚደግፉኝ። ከትምህርቱም በላይ አለ እንትን ላይክ ሳይኮሎጂካሊ ጥሩ አይደለም ኢኮኖሚያችን ግን፣ እነሱ ከዛ አንጻር ያን ተረድተው ብዙ ነገር እየረዱኝ ነበረ። እና ትምህርቱ አንድ አለ፣ ከዛ ላይክ ሞራሊ መደገፍ እሱም ሌላ ትልቅ ነገር ነው። እና በጣም አመስገን እፈልጋለሁ ትምህርት ማስተማሪዎች ለኔ በጣም ሰፖርቲቭ ነበሩ። በጣም እያንዳንዱ ተማሪ የራሱ የሆነ የአጠናን ዘዴ ይኖረዋል። የተሻለ ውጤት እንዲያመጣ ቤተ መጻሕፍት መጠቀም ሊሆን ይችላል፣ ጊዜያቶችን ከፋፍሎ ማንበብ ሊሆን ይችላል። እና ያንተስ ልምድ ምንድን ነው? ለሌሎችም ተማሪዎች ተሞክሮ ስለሚሆን እሱን ብታነሳለሁ። ብዙ ሰዎች የሚሸወዱበት ነው ብዬ የማስበው፣ አንዳንድ ሰዎች ማጥናት የሚወዱት ጠዋት ላይ ነው። አንዳንድ ሰዎች ደግሞ በጊዜ ማለት ነው፣ ለምሳሌ 10 ሰዓት፣ 11 ሰዓት ከለሊት ተነስተው፣ አንዳንዶች ደግሞ አምሽተው ማጥናት ይወዳሉ። ከሁለት አማራጭ ያለን ይመስላል አይደል ነው። እኔ ደሞ ያሰብኩት በሁለቱም ሳጠና ብዙ አልተመቸኝም። ስለዚህ ሌላ ለኔ ይሄ አልሰራ ማለት እኔ አልችልም ማለት ሳይሆን መቀየር እችላለሁ የሚለውን አሰብኩኝና ለኔ ሰዓት የሆነው አሪፍ ሰዓት የነበረው ለምሳሌ ምሳ በልቼ ነው ብዙ ጊዜ አሁን ለሰዎች አይፋር ለሚሳጥ ግን ለኔ አሪፍ ነበር። ስለዚህ እናንተ የራሳችሁን አሪፍ የምትሆኑበትን ሰዓት ፎከስ ማድረግ የምትችሉበትን ሰዓት ምረጡ። ከዛዛ ላይ በደንብ ስሩበት። ከጥናት አንጻር ስንመጣ ደግሞ ብዙ ጊዜ የማየው ችግር ምንድነው፣ አንደኛ በእንትን ዝም ብሎ ሀሳቡ ሳይገባቸው ሜሞራይዝ ማድረግ ይሄ ሁሉም ጋር ያለ ችግር ነው። መጀመሪያ ሀሳቡ ይግባችሁ እላለሁ። መጀመሪያ ሀሳቡ ከገባችሁ በኋላ ሜሞራይዜሽኑ ይቀጥላል። ግን ሁለቱን ቦታ ካያቀየራችሁ፣ መጀመሪያ ሜሞራይዝ ካደረጋችሁ ነገሮች በጣም ይከብዳቸዋል። ሁለተኛው ደግሞ ፓሲቭ አቱ ስታነቡ፣ በምታነቡበት ሰዓት አክቲቪሊ ለማንበብ ሞክሩ። ፈተና ላይ ያላችሁ ጊዜ ሌሎች ኖቶችን ያያችሁ አይደል? የምትመልሱት ያ ስለሆነ ፓሲቪሊ እያነበባችሁ ከሆነ ያን ያህል ጥቅም የለውም። ሪሰርቾችንም አይችላላችሁ። አክቲቪሊ የምታነቡ ከሆነ ግን ለምሳሌ ጥያቄ ይሄ ምን ማለት ነው? ቺ ወርድ ብትቀየር ትርጉሙ ላይ ለውጥ ያመጣለው የሚለው እነዛ እየሰር እያያያችሁ የምትሰሩ ከሆነ በጣም አሪፍ ውጤት ማምጣት ትችላላችሁ ብዬ አስባለሁ። ና ሁለቱም በደንብ ተግብሯቸው። ወላጆች ይህንን ውጤት እንድታመጣ ያደረጉት አስተዋጽኦ ይኖራል እና እስኪ እሱን አንተ ብትገልጽል። ወላጆቼም 100 ፐርሰንት ሰፖርቲቭ ነበሩ። ኢኮኖሚካሊ ጉድ አይደሉም፣ ግን ከኔ በላይ እነሱ ነበር የሚያምኑብኝ። ያ ደግሞ ለእኔ ምን ይሰጠኛል ኤክስፔክቴሽኑ አንዳንድ ሰዎችን እንደሚጎዳ ቃለሁ ግን ኤክስፔክቴሽኑ እኔ በልክ ነበር ያስደረግኳቸው ይሄን ያክል ላመጣ ችላለሁ አውርተንበታል ከዛ በኋላ ያን ኤክስፔክቴሽን ይዘው ደግሞ የእነሱ ማመን እኔ ላይም እንዳንድ ኃላፊነትና ያን ነገር ማሳካት እንዳለብኝ ያገዘኛል እንዳልኳችሁ ሁሉ ነገር ማሟላት አይችሉም ግን በቻሉት መጠን በሙሉ ለእኔ ሰፖርቲቭ ለመሆን ይሞክራሉ ከሌላቸው ላይ ነው የሚሰጡኝም እና የእነሱ ሚና እንትን አይደለም በጣም ከፍተኛ ሚና ነው የተወጡት በዚህ ጤለቢ ያስባሉ በቀጣይ ደግሞ የዩኒቨርሲቲ ተማሪ ና ዩኒቨርሲቲ ስትጨርስ ከዛ በኋላ ደግሞ ያንተ ሀሳብ ና እቅድ ምንድን ነው የሚለውም ብታብራራለን። እሺ ባለፈው ስታሲክ እያየው ነበረና ና ኢትዮጵያ ውስጥ የተሰራ ጥናት አርባ አራት ፐርሰንቱ የኢትዮጵያ ተመራቂ አሁን ላይ ባላቅም ስራ አጥ ነው የሚሆነው ወይ ደግሞ ባልተማረበት ፊልድ ነው የሚሰራው። ና ያንን ፕሮብለም ለመፍታት አንድ ቦታ ሄጄ መቀጠር ችላለሁ። እሱ አንድ መፍትሄ ነው። ለሀገሪም ጥሩ ነገር መስራት ችላለሁ። ግን ያ ብቻ ላይ እንዲቆም አልፈልግም። ብዙ ኢምፓክት ለመፍጠር እዛ ከሰራሁ በኋላ የራሴን ካምፓኒ በማቋቋም አንትረፕረነር ሆኜ ሀገሬ ላይ ትልቅ ለውጥ ማምጣት እፈልጋለሁ። እና ሀገርም በትንሽ ሰዎች መቀየር እንደምችል ብዙ ኤግዛምፕሎችን ስላየው ከጓደኞች ጋር በመሆን ኮምፒት ሳይሆን ኮላቦሬት አድርገን ሀገራችን መቀየር እንችላለን ብዬ ስለማስብ አንትረፕረነር መሆን ነው ሀሳቤ። እንደው በመጨረሻም ተማሪዎች ጠንክረው ከተማሩ ንባባቸው ላይ ፎከስ ካደረጉ የተሻለ ውጤት ማምጣት ይችላሉ። እና አንተ ምን አይነት መልእክት አለህ ለቀጣዩ ተማሪዎች አስራ ሁለተኛ ክፍል ለሚፈተኑ ነው? እዚህ ጋር በደንብ አዳምጡኝ። መጀመሪያ ላይ እንደምችሉ ማመን አለባቸው። እሱም በፈለጋችሁ መጠን አምጡት፣ በፈለጋችሁ መልክ አምጡት። እንችላለን እንችላለን በማለት ሳይሆን አንድ ነገር ስሩና ያ ነገር እንዲያሳያችሁ እንደምችሉ አርጉ። ከዛ በኋላ ያቺ ነገር እያያችሁ ለምሳሌ ፊዚክስ የሆነ ጊዜ የደፈንኩበት ሰዓትን እንትን አርጌዋለሁ ላይ በስትክል ይዋሉ ከባድ ፈተና ነበረ ያን ደፈንኩኝ ማለት ኢንትራንስም ላይ ከፍተኛ ውጤት ማምጣት አይቀርም ብዬ ስላሰብኩኝ፣ አሁን አንዳንዴ ራሳችሁን መጠራጠር ይኖራል፣ እንዴት አመጣለሁ የሚለው እንደዛ ሲኖርባችሁ እነዛ አሪፍ ጊዜያቶችን አስታውሱ። እነሱን ካረጋችሁ እና ደግሞ ላይ እንደሚቻል ካመናችሁ እና እምነታችሁ ላይ ደግሞ በደም ጠንክሩ። ያላችሁ ፕራዮሪቲ መሰጠት ያለበትም እሱ ነገር ነው። ብዙዎቹ ሁሉ ስላየው ነው እምነታቸው ላይ መጨረሻ ላይ ደከም ይላሉ። አይደለም እሱ ላይ ነው መጠንከር ያለባችሁ። እንደውም እምነታችሁ ላይ በጣም መጠንከር ከቻላችሁ ሁሉ ነገር ቀላል ነው የሚሆንላችሁ እና እምነታችሁ ላይ ጠንክሩ ማለት ፈልጋለሁ። እነዚህ ሁለቱም ሁለት መልእክት ማስተላለፍ። እጅግ አመሰግናለሁ ለነበረን ቆይታ። እኔም አመሰግናለሁ። በተማሪዎች ውጤት መሻሻል ላይ የወላጆች ድርሻ በጣም ትልቅ ነው። ወላጆች ከትምህርት ቤት ውጭ ለልጆቻቸው የሚሰጡት ድጋፍ፣ ተነሳሽነትና ክትትል የትምህርት ስኬታቸውን በቀጥታ ይወስናል። የኢብራሂም መሐመድ ወላጅ እናት ከሆኑት ከወይዘሮ ሰአዳ ሁሴን ጋር በነበረን ቆይታ ስለ ውጤቱ እንዲሁም ቤት ውስጥ ስላለው ነገር እንዲህ ነግረውናል። ውጤቱ በጣም ደስ ያለው ላይ በጣም ደስ ይላል። አላህ እስከመጨረሻ እንደዚ ያደርገው ነው የሚለው እና በጣም ደስ ይለኛል። በቤት ውስጥ ያለው ጸባይ ምን ይመስላል? እህት ወንድሞቹን ታናናሾቹን ከማገዝ አኳያ ያለውን ነገር እንደ ወላጅ እንዴት ይገልጹታል? ቤት ያገዛል። ጸባው ይህን ይወጣለ ሚባል ነገር የለውም በጣም የተሟላ ነው። እንጃ ሰው ሰው ሙሉ ባይሆንም እኔ እሱ በጣም የተሟላ ነው። ልጆቹም የጠየቁትን መልስ በስልክ መንገድ ሳይሆን ያስረዳቸዋል፣ እንዲሰሩ እራሳቸው ማለት ነው። መልስ ምናም መንገድ አይደለም ያስረዳቸዋል። እና በቃ የጸባው በጣም አሪፍ ነው። በጣም ቆንጆ ነው ትምህርት ቤት ውስጥም ደግሞ ጓደኞቹ እየነገሩ ነበረ፣ መምህራኖችም እየገለጹልኝ ነበረ። ተማሪዎችን እየሰበሰበ በክበብ ያስተምራቸዋል። ማትስን የሚልም ነገር አንስቷልና እርስዎ ይሄ መረጃ አለሁት? መምህራኖች ደግሞ እንዴት ነው ተማሪ ኢብራሂምን የሚገልጹለት? ለእርስዎ ኢብራሂምን በጣም ታድርሻ የእሱና ሰዎች ታድርሻ ነው የሚሉ በአስረኛ ክፍል ነው ምናምን እንደዚሁ አምጥቶ ውጤት ስመጣ በጣም እድለኛ ነሽ የእሱና ሰው ሆነች ነው እና በጣም አሪፍ ነው። ማስተማሪዎች፣ ወላጆች፣ ጓደኞች ጓደኞችም ጋር ምን በቃ ሰው ጋር ተጣልቶ ምናምን የለም አያውቅም። እዝህም እየመጣ በትርፍ ሰዓት ጓደኞች እንትን ያስጠናል በክፍል ውስጥ ያልተረዳውን ነገር እንደሚጠይቅ የተረዳውን ደግሞ በስነ ምግባር የሚመልስ ለሌሎችም አርአያ የሚሆን ተማሪ ነው የሚሉት የተማሪ ኢብራሂም መምህራን። በትርፍ ሰዓቱ ተማሪዎችን እንደሚያግዝ ነው የነገሩን መምህር አምሳሉ ገድፍ የገርባል ነጃሽ ሁለተኛ ደረጃ ትምህርት ቤት የፊዚክስ አስተማሪ ነው። በትምህርት ቤታቸው እንግዲህ በአስራ ሁለተኛ ክፍል የተፈተኑ ተማሪዎች ከፍተኛ ውጤት ካመጡ ተማሪዎች መካከል ተማሪ ኢብራሂም ማንሳት እንችላለን እና ተማሪ ኢብራሂም በተለይም ደግሞ የፊዚክስ ውጤትን መቶ ነው ማምጣት የቻለው እና እንዴት ይገልጹታል ከስንተኛ ክፍል ጀምሮ ነው ተማሪ ኢብራሂምን ያስተማሩት እኔ ከዘጠነኛ ክፍል ጀምሬ ዘጠኝም አስርም አስራ ሁለትም ዩኒቨርሲቲ እስከሚገባ ድረስ አስተምሬዋለሁ በፊዚክስ አሁንም በክላስ ውጤቱ ያለው መቶ ነው ማለት እኔ የምፈተነውን ብቻ ሳይሆን ሌሎችም ዩኒቨርሲቲ እንትኖችን የሚያዘጋጁ ጥያቄዎች በቶፒኩ መሰረት እያመጣው ሰጠው ስለነበረ እነዚን ሁሉ ይሰራልኛል ካሉ ተማሪዎች ብቻ ሳይሆን ሌሎችን በማገዝ እኔን በማገዝ እንዲሁም ከዛ በላይ የሚሰራ አቅም ያለው ልጅ ስለሆነ እንዲሁም እኔ ደውዬ ከደስታ አንጻር እንደተለቀቀ አይዲውን ጠቀብዬ አይ ይቼ ከምን በላይ የተደሰቱት እኔ ነኝ። ደ ደግሞ የሚፈጥረው ነገር አለ አይደል ደስታ። ያስተማሩ ተማሪ ከፍተኛ ውጤት ሲያመጣ እንደው ያንን ነገር እስኪ ቢያነሱልኝ። እርስ እኔ እጅግ በጣም ደስተኛ ነኝ ከልጄ በላይ የማየው ልጅም ስለሆነ እንደውም እንደ እኔ ፍላጎት ከዛ በፊት ከዘጠኛ ክፍል ጀምሮ አዳሪ ትምህርት ቤት ገብቶ ቢማር ከዚህ በላይ ይሰራል ብ ማለት አሁን ያለውን ውጤት እኔ የሱ በቂ ነው ብያለ ካለው ፖቴንሻል፣ ካለው አቅም አንጻር ማለት ከምንም በላይ ደስተኛ ነኝ። ደስተኛ የሆነበት ደግሞ አቅሙንም ስለማያውቀው ፖቴንሻሉንም ስለማያውቀው ቀድሞም ተዘጋጅቶ እኛን የሚያስተምረ ልጅ ስለሆነ እኔ አሁን በብዙ ጊዜ ከእሱ ጋር እንገናኛለን ጠዋትም ከሰዓትም ፒተር ስለሚሰጥ አሁን ትምህርት ቤቱ ምናልባት መረጃ ሊኖረው ስለሚችል ቅዳሜም እሑድም ኮንታክት ፕሮግራም አለኝ ልሰጣቸዋለሁ እኔ ጎበዝ ነኝና ብሎ አይቀርም ይመጣል የሚያውቀውን ትምህርት ተምሮ ተመልሶ ይሄዳል ከዛ ቀድሞ እንደውም ማትሪክ ጥያቄዎች አሁን በማትሪክ ጊዜ ያጋጠመኝ ወንድ ነው የ2016ን ጥያቄ ቶች ስንሰራ ነበር እሱ ቀድሞ ሰርቶ እንደዚህ እያደረግን ብንሰራ ውስ እንዴት ይሻለናል እንደዚህ ብናደርገው ስ እያለን እንደ እንትን እንደ ተማሪ ሳይሆን እንደ አጠቃላይ ሲያገዘኝ ነበረ። በጣም እውቀት ያለው ልጅ፣ ምግባር ያለው ልጅ ከትምህርት ቤቱ ተወዳጅ የሆነ ተማሪያችን ስሜ መምህር ተመስገን መኮንን ካሳ እባላለሁ። የአስራ ሁለተኛ ክፍል የሂሳብ መምህር ነው። እንደ መምህር በጣም ደስ ነው ያለኝ እውነቱን ለመናገር ማለት ነው። በቃ ያን ቀን በቃ ውጤቱ ያየው ቀን እንዴት እንዴት ደሰትኩ ልነገር አልችልም። በጣም ደስ ብሎኛል። በጣም ነው ደስ የሚለው ለትምህርት ቤቱም ለእኔም በጣም ኩራት ነው እና በጣም ነው የኮራሁበት ተማሪ። ኢብራሂም ምን አይነት ተማሪ ነው ክላስ ውስጥ? ተማሪ ኢብራሂም በጣም በጸባይም የተመሰገነ ነው። አሪያ ያለ ሁሉም የሚሆን ተማሪ ነው። በጣም ደስ ይላል። እንደገና ደግሞ ከተማሪዎች ጋር ያለው ተግባቦት ለተማሪዎች የሚያደርገው ድጋፍም አለው እሱ በበኩሉ ማለት ነው ያው በቃ ከሰዓት እየመጣም ተማሪ እንደሚያስተምር አውቃለሁኝ። በቃ ሰዓት አመቻችተንለት ያስተምርም ነበረ። እሱ ተማሪ የሚረዳ ነበረ እና ለትምህርት ቤቱ ሙሉ ለሁሉም አሪያ የሚሆን የተመሰገነ ተማሪ ነበረ። በትምህርት ቤታቸው በአልነጃሽ አጠቃላይ ሁለተኛ ደረጃ ትምህርት ቤት የሚማሩና ተማሪ ኢብራሂም የሚያስተምራቸው ተማሪዎች የመምህራኑን ሀሳብ ይጋሩታል። መስኮታችሁን አማራ ሚዲያ ኮርፖሬሽን አድርጋችሁ ትኩረቱን ትምህርት ላይ እያደረገውን የአስኳላ ፕሮግራማችንን ስለምትከታተሉ እጅግ አድርገን እናመሰግናለን። ከደቡብ ወሎ ዞን ቃሉ ወረዳ ወደ ደሴ ከተማ መተናል። አሁን የሚገኘው በደሴ ከተማ የሚገኘው መምህር አካልወልድ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። በዚህ ትምህርት ቤት በ2017 በተሰጠው የ12ኛ ክፍል ሀገር አቀፍ የመውጫ ፈተና ከፍተኛ ውጤት ካመጡ ተማሪዎች መካከል አና ብሩክ የተሰኘችው ተማሪ የዚህ ትምህርት ቤት ተማሪ ናት ና እርሷን ካስተማሩ መምህራን ጋር ቆይታ ልናደርግ ነው። ከዛ በፊት ግን ከአና ብሩክ ጋር የነበረንን ቆይታ እንጋብዛቸው። በዚህ ዓመት ያው የተማርኩት መምሪያ ካወልድ ስፔሻል ክረስ ነው። እዛ ብዙ ጊዜ የሚመረጡ ተማሪዎች ባመጡት ውጤትም ነው። በዛ ላይ ደግሞ መጥቶ ብዙ ጊዜ ስነ ምግባራቸውም ጥሩ ነው። ስለዚህ ብዙም አልተቸገርኩም፣ ጓደኛ ለመምረጥ። በቃ ሁሉም ናጥና ናጥና ዋና እንትናቸው እንድታገዝ ላይብራሪ ምሄድ ነው። ስለዚህ እኔ ብዙም የተቸገርኩ አይመስለኝም። እዚህ ጋር ጠብቄ ነበር፣ እየሰራውበትም የነበረው ያንን ነበር። እዚህ ትምህርት ቤትም ከአምስት መቶ ሰባ አምስት በቃ መጣለው እያልኳቸው ነበር። እና ከዛ በኋላ አው ፈተናን ስለሆነ ያስጨንቃል። እርግጠኛ አትሆንም ምን እንደሚመጣ ግን ብቻ ጠብቄው ነበር። ከዛ ሲመጣ ደግሞ ስሰማው በጣም ደስ ብሎኝ ነበር። ያው ቤተሰብም ከእኔ በላይ ነበር ደስ ያላቸው። ከእግዚአብሔር ቀጥሎ ማነሳቸው ወላጆችን ነው። ያው በቃ እንትን ቁሳቁሶችን፣ አጋዥ መጽሀፎችን ከማቅረብ ቀጥሎ ደግሞ ኢሞሽናሊ በጣም ነበር የሚተማመኑብን። ዝቅተኛ ውጤት ብናመጣ ራሱ በቃ መጨረሻ ላይ እንደምናስተካክለው እርግጠኛ ነበሩ። በቃ ምንም አይጠራጠሩ ነው። እሱ በጣም ረድቶኛል ብዬ አስባለሁ። ሁለተኛ ቁሳቁሶችን ምንም በማቅረብ ምንም ችግር የለበትም። አጎቶች አጋዥ መጽሐፍ ለማቅረብ ምንም ችግር የለባቸው ነበር። አንደኛ ነው በቃ ስጡን ብንላቸው በሚቀጥለው ቀን ይሰጡን ነበር እና በጣም ረድተውኛል። ቀጥሎ ደግሞ አስተማሪዎች እዛ ትምህርት ቤት በተለይ ደግሞ እዚህ የዚህ ዓመት ትምህርት ቤቱ ከሰኞ እስከ አርብ እስከ ቅዳሜ ድረስ መጽሐፍ ምንም ሳንቸገር በሚፈልገው ቀን እንድናወጣ ከላይ በላይ ያግዙን ነበር። በእርግጥ ሁሉም እዚህ ጋር ስላለ እዚህ ቤት ስላለ ስላቀረቡልኝ አልፈልግም ግን ግዴታ የሌለኝ ካለ ምንም አልቸገርም ነበር። ሁለተኛ ደግሞ መምህሮነቹ ቅዳሜ ቅዳሜ እየመጡ ጥያቄ ያሰሩን ነበር። የማትሪክ ቁጭ ብለ ወርክሽቶች በየጊዜው እየሰሩ ይሰጡን ነበር። በጣም ኢሞሽናሊም እዚህ ጥያቄን በመስራት በጣም ይረዱ ነበር። እሱ ርፍቶናል ብዬ አስባለሁ። ስሜ ብርቱካን ይባላል። የሚሰራው ሲቪል ሰርቪስ መምሪያ ኢንስፔክሽን ባለሙያ ነኝ። ለልጆቹ ድጋፍ የምናረገው ያው መጽሐፍ በመግዛት አጋዥ መጽሐፎችን በመግዛት የት ላይ በቃ እንዲያጠኑ ጊዜ እንዲያገኙ አግኝተው እንዲያጠኑ ማበረታታት ነው። በወላጅ የሚጠበቀው ማለት ነው። እና እንደ ወላጅ ያው እንዲያጠኑና ጊዜያቸውን እዛ ላይ እንዲያደርጉ ነው የምናረገው። እንደ ወላጅ ስናደርግ የነበረው ነገር ምንድነው? ከትምህርት አኳያ ምንም ነገር እንዳይጎልባቸው የዕለት ከዕለት ድጋፍ የማድረግ ሁኔታ አለ። መርጃ መጽሐፎችን በመግዛት እያንዳንዱ በየቀኑ የሚማሩትን ነገሮችን ክትትል በማድረግ በበልጥ እናታቸው ወይዘሮ ብርቱካን ከነሱ ጋር እኩል አብራ እያመሸች የምታደርገው ክትትል ከምንም በላይ ለመግለጽ የምወደው ነገር ነው የሷም ትልቁ ውጤት የሷ ነው እንጂ ከመርጃ መጽሐፎች አኳያ ምንም ነገር እንዳይጎልባቸው ቤተሰብ በደንብ ክትትል እያደረገ እያቀረበላቸው እንደቆየ እናውቃለን። ላይብረሪ አካባቢ ራሱ የመጠቀምት ናቸው ብዙም አልነበረም፣ ምክንያቱም ብዙ መጽሐፉን እቤት ውስጥ ስለሚገኝ ማቅረብ ስለቻልን በዛ አግባብ ምንም ነገር ይጎልባቸዋልም አላልንምም። በውጤቱም አኩርተናል። ተመልካቾቻችን ከአና ብሮክና ቤተሰቦቿ ጋር ያደረግነውን ቆይታ ጋብዘናችሁ ተመልሰናል። አሁን ደግሞ በመምህር አካል ወልድ የሚያስተምሩና አናብሮክን ያስተማሩ መምህራን ከጎን አሉና ከእሳቸው ጋር ደግሞ ቆይታ የማደርግ ይሆናል። እስኪ በቅድሚያ አመሰግናለሁኝ። እርስዎ ስሙትን እንዲሁም የምን መምህር እንደሆነ ያስታውቁን። እሺ፣ ስሜ አደም ደጉ ይባላለሁ። ወይ ሰባ አስተማሪ ነኝ። እናመሰግናለን። እንግዲህ በትምህርት ቤታችሁ በ2017 ዓ ም ከተፈተኑ የ12ኛ ክፍል ተማሪዎች መካከል ከፍተኛ ውጤት አናብሮ ካምጥታለች እና የሂሳብ ትምህርቷንም ጥሩ ውጤት አምጥታለች ፈተናውን ማለት ነው እና እንደ መምህር ምን ተሰማዎት? እንደ መምህር ያው የተሰማኝ በነገራችን ላይ በፊትም እሷ ከፍተኛ ነጥብ እንደምታመጣ የምጠብቀው ነው ነበር የነበረው አሁንም ያው እንደጠበቅኩት ከፍተኛ ነጥብ አምጥታለች ከፍተኛ ነጥብ እንደምታመጣ ምንም ጥርጣሬ ገብቶኝ አያውቅም በትምህርት ቤት ውስጥ በክላስ ውስጥ ያላትስ እንቅስቃሴ ምን ይመስላል ከጓደኞቿ ጋር ከመምህራኖቿ ጋር ያላት ግንኙነትን እንደ መምህር እንዴት ይገልጹታል እሷ በቃ በማንኛውም ከጓደኞቿም ከመምህራኑ ጋር ምንም እንከን የሌላት ተማሪ ነች በቃ ኢቨን ጥያቄ ራሱ የሆነ ነገር ከነገር ካቀብ ነው የምታደርገው ይሁ ጥያቄ እንኳን ይህ አላተጠይቅም። ፕላስ ክላስ አንድም ቀን ቀርታ አታውቅም። እሷ ከለለች የሆነ የጥያቄ ውድድር ወይም የሆነ ትምህርት ቤቱ የአሳሚን ያደረገባት ቦታ አለ ማለት ነው። ስለዚህ ከጓደኞቿም ጋር ከመምህራኑ ጋር ተግባብታ የምትሰራ ተማሪ ነበረች። ከዚህ በኋላ ሌሎችም የአስራ ሁለተኛ ክፍል ተፈታኝ ተማሪዎችን ታስተምራላችሁ፣ ቀጣይ ትውልድም አለና የተሻለ ውጤት እንዲያመጡ ጠንክረው እንዲማሩ ምን አይነት መልእክት አለዎት? እንደ መምህር እኔ ያለኝ መልእክት አንደኛ መምህሮቻቸውን በስነ ስርዓት ማዳመጥ እና የተሰጣቸውን ፕሮግራም በትክክል መጠቀም ፕላስ፣ ያው ቤተሰብ መቼም ያው ሞባይል ይገዙላችኋል እንደምናውቀው ያንም በአግባቡ መጠቀም ላይብረሪ አለ በቂ መጽሐፎች አሉ እነዚህን እነዚህን በፕሮግራም ተዘጋጅተው እንዲሰሩ መክራቸዋለሁ ፕላስ የእነሱ ሲኒየሮች ያደረጉ የነበረውን ከነሱ በተሻለ ሁኔታ ተከታትለው የተለየ ከዚህም የበለጠ ውጤት ለማምጣት እነሱን አርአያነት ተከትለው ቢሄዱ መክራለሁ ማለት ነው። መሸሻ ታደሰ እባላለሁ የኬሚስትሪ መምህር ነኝ። ልጅቱ አስተማማኝ ናት። በክፍል ውስጥ ስናስተምራት ማንም መምህር ሊመሰክር እንደሚችለው በጣም የተረጋጋች ብልህ፣ አስተዋይ ልጅ ናት ከስነ ምግባር ጋር ስለዚህ ውጤት እንደምታመጣ እርግጠኛ ነበርኩ፣ ከፍተኛ ውጤት እንደምታስመዘግብ። ክፍሉ በጣም እንደ ተፎካካሪዎች የሚበዙበት ነው። እሷ ደግሞ በዚያ ክፍልም ውስጥ አንደኛ የምትወጣ ተማሪ ናት። እና የሰጣሃትን ነገር ሁሉ በደንብ የመያዝ የመስራት በቃ እንደዚህ ልታይ ልታይ የሚል ባህሪ ያላት አይደለችም። ጸጥተኛ ናት ግን ቀርበ ቃያት ሙሉ በሙሉ የምትሰራ አስተማማኝ ስለሆነ ውጤቱን ስታመጣ በጣም ነው የረካሁት። ወጣው የክፍል ኃላፊዋ መምህራን ስለነበርኩ የስልኳንም ስለማቁ ውጣ ወዲያው ደውዬ ነው ያመሰገንኳት። በጣም ነው በውጤቷ የረካሁት። እንደ መምህር ደግሞ ያለ ውጤት ሲያመጡ የሚሰማዎት ስሜት ይኖራል፣ እንደ መምህርና እያስ ከእርስዎ ጋር ያለውን ሁኔታ እንደ ቢያነሱልኝ። ከፍተኛ እርካታ ነው። መምህራን እኮ የአእምሮ ገበሬዎች ነን። አይደለም ለማ ነው የዘራ ነው ነገር አለ። ያ የዘራ ነው በቅሎ እዚህ የሚለካው በውጤት ነው። ከፍተኛ ውጤት አስመዝግበው ስታይ በጣም ትረካለ። በክፍሉ በአጠቃላይ ነው ያርካው በተለይ ደግሞ እሷና ከሷ ቀጥሎ ያመጣው እንደዚህ አምስት መቶ ሰባ የገባ ልጅ አለ አቤል የሚባል ሁለቱን ደውደውዬ ነው ያገኘኋቸው። ና በጣም ነው የረካሁባቸው ማለት ነው እኛ ውጤቱ ነው እርካታችን። ደስ ብሎኛል ክመጠጠ በመጨረሻም ሌሎች ተማሪዎች ከዚህ በኋላ የአስራ ሁለተኛ ክፍል መልቀቂያ ፈተና ነው ይወስዳሉ ና ጠንክረው ከተማሩ ልክ እንደ አናብሩክ ና ሌሎችም ከፍተኛ ውጤት እንዳመጡ ተማሪዎች የተሻለ ማምጣት ይችላሉ። እና እንደ መምህር ምን አይነት መልእክት አለውት ቢያስተላለፉ ትልቁ ያው የተዘጋጀ አሁን የማተሪያል አቅርቦት ችግር የለም። እንደገና ዲጂታል ላይብራሪ እንደገና ይሄ መደበኛውም ላይብራሪ አለ። ማንኛውም አሁን ትልቁ ችግር መምህር ብቻ ማስተላለፉ ብቻ አይደለም። አሁን ተማሪዎች ብዙ ጊዜ ደጋግሜ የምመክራቸው ምንድን ነው፣ ክፍል ውስጥ ስንገባ አንድ ነገር መምህሩ ሲገልጽላቸው አይናቸውን መግለጽ ነው። ያን አይናቸውን ገልጸ ግንዛቤ መስጠት ነው የእነሱ እውቀት የሚያደረጉ ግን ደጋግመው ያን ነገር በመሰለቅ በማጥናት ነው። ደጋግመው ተማሪዎች ላይ የሚጨቃጨቀው ይሄ ነው። አሁንም ለቀጣይ ተማሪዎች ገና ደይ ዋን ክላስ ዋን ስንጀምርም ጭምር ያስተላልፉት መልእክት ይሄ ነው። ቢያንስ ሦስት አራት አምስት ጊዜ ደጋግመው ያቺን የአርባ ደቂቃ የተማሯትን በደንብ በለቱ ከሸፈኑ ካላከማቹት የራስ አፓርት ኦፍ ዚያየር ነው እንደው ይቅርታ የራሳቸው እውቀት ካደረጉት ለወደፊቱም አስተማማኝ ውጤት ማግኘት እንደምንችል እተማመናለሁ። ተማሪዎች ናቸው፣ ችግኞች ናቸው። ችግኝ እንዲያድግልህ ውሃ ማጠጣት መኮትኮት አለ፣ ምክርም ጭምር በተለይ በተለይ የማንበብ ክህሎታቸውን እንዲያዳብሩ ነው የምመክሩ። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የአስኳላ ፕሮግራማችን የተከታተላችሁትን ይመስል ነበረ። የፕሮግራሙ አዘጋጅና አቅራቢ ሰላሀዲን ሴር ነበርኩኝ። በካሜራ በኩል አምርቶ ሾመ አብረናቸው ቆይታ አደረግን። በያላችሁበት መልካም ጊዜም